በሁሉም ዘርፍ ሰላም የማምጣትና የማረጋገጥ ተግባራት በትኩረት እየተሰራባቸው መጥተዋል። ከጥረቶች ውስጥ አንዱና ዋነኛው በሀገራዊ ምክክር ኮሚሽን በኩል የሚከናወነው ነው። ኮሚሽኑ እጅግ መሰረታዊ በሆኑ አገራዊ ጉዳዮች ላይ አካታች አገራዊ ምክክሮችን በማካሄድ የተሻለ አገራዊ መግባባትን ለመገንባት እየሰራ ይገኛል። ስለዚህም የምክክር ኮሚሽኑ የታለመለትን ዓላማ እንዲሁም የተጣለበትን ተስፋ እውን እንዲያደርግ የሁላችንም ድጋፍና ጥረት ያስፈልጋል። ይህ የፌዴሪ ፕሬዚዳንት ታየ አጽቀ ሥላሴ በህዝብ ተወካዮችና በፌዴሬሽን ምክር ቤቶች የመክፈቻ ስነ ስርዓት ላይ ባደረጉት ንግግር የማንኛውም ችግር መፍቻው ቁልፍ ሰላማዊ ንግግርና ምክክር ብቻ መሆኑን ያነሱበት ነው። በዚህ ንግግራቸውም የኢትዮጵያ ሀገራዊ ምክክር ኮሚሽን እንደ ሀገር ግዙፍ ራዕይ የሰነቀ መሆኑን አጽንኦት ሰጥቷል። መንግስት ለሰላም አማራጮች ሁሌም በሩ ክፍት መሆኑንም እንዲሁ ያነሱበት ነው። በዚህም የተጠናቀቀው የ2017 ዓ.ም ከትግራይ ክልል ውጪ በሁሉም አካባቢዎች አጀንዳ ማሰባሰብ የተቻለበትና በርካታ ተግባራት የተከናወኑበት ነው ይላል የኢትዮጵያ ሀገራዊ ምክክር ኮሚሽን። 2017 ለእኛ ከ2016 በላይ በጣም ብዙ ቦታዎችን ብዙ ስራዎችን የሰራንበት አመት ነው። ይሄ ማለትም ማለት ነው በ2016 መጨረሻ ላይ የአዲስ አበባን ስራ ሰርተን ነበር፣ የአጀንዳ ማሰባሰብን። 2017 ደግሞ ሁሉንም በሚባል መልኩ ከትግራይ ክልል በስተቀር ስራዎችን የሰራንበት አመት ነው። ሁሉንም ማለት አስራ አንዱንም ክልሎች አንድ ከተማ መስተዳደር ድሬዳዋ ጨምረን የመጨረሻው ላይ ደግሞ የውጭ በውጭ የሚኖሩ ኢትዮጵያውያንን በእነሱም ዘንድ አጀንዳ በበይነ መረብና ገጽ ለገጽ በማግኘት አጀንዳ መሰብሰብ የጀመርንበትና የጨረስንበት አመት ነው። 2017 በዋናነት በትግራይ ክልል አጀንዳ የማሰባሰቡ ስራ ብቻ ሳይሆን፣ ወይም ተሳታፊ ያለመለየ ስራ ብቻ ሳይሆን በሌሎች ክልሎች የሰራ ናቸው ስራዎች አልተሰሩም ማለት ይደፍራለሁ። በዋናነት ግን ወደዚህ ክልል ስራዎችን ለመስራት ጥረት ያደረግንበት ሂደት አለ። እንደ ሌሎቹ የሀገሪቱ ክልሎች ሁሉ የአጀንዳ ማሰባሰብ ተግባርን በትግራይ ክልል ለማከናወን ሰፊ ጥረት መደረጉንም ሳይጠቅሱ አላለፉም። አጀንዳዎቻችንን ሰብስበናል። አጀንዳ ኮሌክሽን እንለዋለን። ሁለተኛው አጀንዳውን ሴት ማድረግ ነው መቅረጽ ማለት ነው። ስለዚህ በዚህ ጊዜ ውስጥ አሁን ሰሞኑን እየተካሄደበት ያለው ምኝ አጀንዳዎች ቶሎ ተቀርጸው በሚገባ ተዘጋጅቶ እንትን ብለው ህዝብ ማወቅ አለበት። ከዛ ለናሽናል ጉባኤው መዘጋጀት አለባቸው። ይሄ በቅርቡ አስቸኳይ የሚሰሩ ስራዎች ነው። በተያዘው ዓመትም የምክክር ሂደቱን ለማጠቃለል በማለም አሁን ላይ ገለልተኛ የሆኑ ከ150 በላይ አስተባባሪዎች ተለይተዋል የሚሉት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ናቸው። ገለልተኛ የሆኑ ፋሲሊቴተሮች ተለይተዋል። እነኛ በሚገባ ሰልጥነው ለናሽናል ዳያሎጉ ዝግጁ መሆን አለባቸው። ከ145 በላይ ናቸው እነኛ በዚህ በምክክር ሂደቱ ላይ የሚሳተፉት ከሁሉም ቦታ ዳያስፖራውን የውጭውን ጨምሮ ከአራት ሺህ በላይ ናቸው። ስለዚህ የዚህን አሁን በቀጣዮቹ እጅግ በጣም ቢበዛ ሁለት ወር ገደማ ድረስ እነኝም በሙሉ አመቻችቶ ትግራይን ጉዳይ ስራ ጭምር ጨርሶ ዳያሎጉ አፋፍ ላይ ማስጀመር ነው። ምክንያቱም እነህ ሁሉ ስራዎች በደንብ ተሰርተው ካለቁ ሁለት ወሩ ላይ እዚህ ዳያሎጉን መጀመር ነገር ይበሰራል ማለት ነው። የምክክር ኮሚሽኑ በትግራይ ክልል የቀረውን የአጀንዳ ልየታ ተግባርን ለማከናወን ሰፊ ጥረት እያደረገ እንደሚገኝ ተነስቷል።